አንቺ ከኔ ጋር መኖር ትፈልጊያለሽ? ምናምን ቀን ሙሉ ቁልፍሽን ያመጣሁበት ነገር፣ አንደኛ ሀይሚ እንዴት አልደነገጠችም? ትኬት የተቆረጠላት ቀን እንኳን በጣም ተደስታ ነበር ብላቸዋል ነው እንደ ገባኸው። እዚህ ቁልፍ ምናምን ጋር እንደምታውት ያለማመንና የማመን መንፈስ ውስጥ ነው ያለችው። በጣም ደንግጣለች ብዬ ነው ያሰብኩት በነገራችን ላይ ማለት ነው። ችግር የለውም። እኔ ማንም መኖር ይችላል ኖሮ ሰው እንዳጋጣሚ ብዙ ሰው ፍፄ ነው እያለ ነው። ፍፄ ቢኖር ደስ ይለኛል፣ ምክንያቱም ሃይሜን ያግዛታል ምግብ ይችላል፣ እያስባለሁለሻለሻ ይህ እንዴት ነው? ካሜራ ላይ አብረሽኝ ትኖር ያለሽ ወይ ብሎ የሚያስይዛት ላላችሁ ሰዎች ባለፈው ሳልፈቅድልህ ነው ቀለበት ያረክልኝ ብላለች ሀይሚ፣ ለቀልድ ማለት ነው። ከዛ እናንተ በቁም ነገር ወስዳችሁት ሳትፈቅድለት እኮ ነው ቀለበቱን ያራረገው። እሺ አላለችም ስላላችሁ ዛሬ ከኔ ጋር የመኖር ፍላጎቱ አለሽ ወይ ብሎ ጠየቃት። አዎ ፈልጋለሁ አለች። ተመለሰላችሁ። ለዛ ነው ይሄን ቪዲዮ ያመጣሁት ማለት ነው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደና ናችሁ አለው እኔ ደና ነኝ። እግዚአብሔር ይመስገን። ሁሉ ሰላም ነው በኔ ጋር በኔ ጋር ያለ ሰላም። በእናንተ ጋርም ሰላም ጤና ይብዛላችሁ። ትናንትና እንግዲህ ከመሸ በጣም ብዙዎቻችሁ ተደስታችሁ የሌለ ቲክቶክ በቃ ከሰርጉ በላይ ማለት ነው አድርጋችሁት ነበረ። በጣም የብዙ ሰው ምኞት ነው ይሄ። አሁን ትናንት ያደረገው ነገር ብሩክ ማለት ነው። ብዙዎቻችሁ ደግሞ ያልሆነ ስሜት ውስጥ ናችሁ። ብሩክ ቤት ገዛ ወይ? ብሩክ እንዴት ነው? እሱን እንግዲህ መግቢያ ላይም ተናግሯል። ገዛሁት ብዬ ፕራንክ ላርጋት ቅመሜን አይ ግን ደግሞ ካላረገኝ ካላረገልኝስ ለነገሩ ብመኝም ችግር የለም። ሊያረግልኝ ይችላል፣ እግዚአብሔር የሚሳነው ነገር የለም ብሏል። እንግዲህ እንደምታዩት ንግስቷ እጇን እየጎተተ ይዟት ገብቷል። ይዟት ሲገባ እንግዲህ እሷ ሁለት ልብ ናት። ፍርሃት ውስጥም ተውጣለች። ልታግተኝ ምን ወተላለች? ብዙ ነገር እያወራች ነው። ባይዘዊ ማለት ነው። ደንግጣ ይሁን ምን ይሁን ይሄን አናቅም። በግድ ደነግጣለች ብዬ ነው የማስበው። አንድ ሰው ቤቱን ጥሎ ወጥቶ ይመስለኛል፣ ጓደኞቹ ጋር ጓት። ከዛ ነው ቀጥታ ይዟት የመጣው ማለት ነው። እንግዲህ ቤቱን ኦልሬዲ ኢትዮጵያ ላይ አጽድተው አስተካክለው የሚሄዱ ሰራተኞች ልክ እንዳረብ ሀገር አለ ብለዋል እና በእንደዛ ይመስለኛል። ብሩኬ ያሰራው ማለት ነው ሀይሚሳ አታቅ ኦልሞስት እቃውን አንድ ቀን ጭኖ ለመሄድ አንድ ቀን አንድ ቀን ይበቃል፣ ቀኑ ሙሉ ይበቃል። እንደምታወት በጣም እየተጣደፉ ነው ቪዲዮ የተሰራው ሰዓትም አልፏል። እኔን ልክ እንደተለቀቀ እኔ ነኝ የሄድኩት እና ማንም ሰው አልነበረም። እንዲህ ሰዓት ካለበ ሲለቀቅ ቪዲዮ አይታይም እንዲ ብዬ ራሱ በጣም እየተገረምኩኝ ነበር። ነገር ግን በኋላ በኋላ በቃ ሁሉም ከየቲክቶኩ አይም ቪዲዮ ለቃለች እንውረድ እንውረድ ምናምን እያሉ እየዘጉ እየወረዱ ነበረ። ያዩኝ ነበረ በጣም ተገርሜ ማለት ነው እና ለተወሰነ ሰዓታት እይታው ራሱ ሰዓት ካለፈ በቃ የለም ብዬ እኔ ራሱ እየተገረምኩ ነበር። አሁን ግን ደህና ይሻላል፣ ሰዓት ላይ እንደመለቀቃቸው ተመስገን ነው። ነገር ግን በጣም ተጣድፎ ነው ወደኛ ይዘው የመጡት። ዋናው ነገር የዛሬ የመጣሁበት ጉዳይ እንግዲህ ያው ብሩክ ይሄን ነገር ያደርጋል ብሎ ብዙ ሰው አላቀደውም። ብዙ ሰው እንደ ገመታችሁት የተወሰነ ሰው ነው ያወቀው ቤት መሆኑን መሆን አለመሆኑን የተወሰነ ሰው ነው ያወቀው። በብዛት ሱፐርማርኬት ሱፐርማርኬት ነው እየተባለ ያለው ቢዝነስ ነው እየተባለ የነበረው እንጂ በፍጹም ቤቱ አልታሰበም። ነገር ግን እነሱ የሄዱበት የባለፈው የባለፈው የሀብ ጥያቄም በጣም ጥሩ ነው ሰፋ ያለ ቤት ይዛችሁ አንድ ላይ መኖር ነው፣ መጣላት የለባችሁም ብሏል። ያለው ነገር እንግዲህ ከሞላ ጎደል ተሳክቷል። አንዱ አብሯቸው የሚኖረው ሶስተኛ ወገን ግን አያስፈልግም፣ የባልና ሚስት መሀል ብላቸው ፈርታቸዋል። ምናልባት እንግዲህ ፍፄ ከሆነ ፍፄ ማለት እንግዲህ የብሩኬ አብሮ አደጉ ከልጅነታቸው፣ ፎቶም አላቸው እንደምታዩዋቸው አንድ አይነት ልብስ ነበር። ቁምጣ ነው የሚለብሱት፣ እንዳያችሁት የሆነ የሱዳን አይነት ቁምጣ የሚመስል ልብስ አላቸው። እንደሆኑም ማለት ነው በጣም ብሩክ የህንድ ልጅ ይመስላል። ፍፄ ደግሞ ቀይ የሆነ እንዴት ነው ብቻ የሆነ ሁለቱም አንድ አይነት ፊዚካል ነበራቸው ድሮ። ፍፄ ነው አሁን ጸጉሩን ቀለም ቀብቶ የሆነ ሴታ ሴት የመሰለው ማለት ነው። ፍፄንም ጸጉሩን ማስቆረጥ አለ። ብሩኬን ኳስ መለስ ነው። በዚያ አጋጣሚ ትናንትና እንዲ ጀግናው ብሩክ መጣ ትናንትና። እግዚአብሔር ያ ሴታ ሴት የሆነው ብሩክ ቀረ። የምሬ ነው። በስማም ዲ ግርማ ሞገሶ ምልስ አለ። ብስማምሬ ያንማ አይድገመው ማርያም። በጣም የሚያስጠላው የትናንትና፣ በቃ ያምራል። ኖርማል ነው። ከፈለገ ጸጉሩን ያሳጥረው። ፍጼንም መመለስ አለብን። ፍጼን አይቶ ነው እንደዛ የሆነው በዚህ አጋጣሚ ማለት ነው። እና ባይዘው ጸጉሩ እንደዛ ስለሆነ እኔ ደስ ብሎኛል። ብዙዎቻችሁ ደግሞ ያው የራሳችሁ አመለካከት ማስቀመጥ ትችላላችሁ። እኔ መብቴ ነው እንደዚህ ማለት ማለት ነው። ሚስቱ ከወደደችው ምን አገባሽ ብላችሁኛል። ማግባት ያለ ማግባት ሳይሆን ይሄ እንደ አስተያየት ነው የሰጠነው ማለት ነው። ጀስት እሱም ተናግሯል። ይሄው ይሄ ብሩክ መቷል ብሏል። ትናንትና ደግሞ የሚያምረው እንደዚህ ነው። በቃ ይሄ ነው የሚያምረው። እና ስነግራችሁ ወደ ቤቱ ሲሄድላችሁ ማለት ነው ቤቱ ተገዛም ተከራየውም እንግዲህ ኦልሬዲ ገብቶበታል። ቆንጆ ነው በጣም ፕሮቶኮልን የጠበቀ ነው። እያንዳንዱ የሚቀራቸውን ነገር ቀስ ያን ጎጆ ወጭነን እናሟላለን ብለዋል። እንግዲህ ስለዚህ አራት ልጆቹ ይምጡ እንዲህ ነው እንዲህ ነው እያላችሁ ነው። ስለዚህ በቃ እንግዲህ እንዴት ነው አንዳንድ ነገር ወረድ ወረድ በሏ። ታዲያ ምንድን ነው አንቺንም ይመለከታል በሉኛ፣ ታዲያ እ ምሬ ነው ማለት ልጁ ለዱ ከማለት የሚያስፈልጋቸው ነገር ማሟላት አለ ከሁን በኋላ ማለት ነው። አስቡበት። ሌላው ሲቀጥል ደግሞ እንዴት ካለ ፍቃዷ እቃውን አንስቶ ይመጣል ብላችኋል። አንዳንዶቻችሁ መቼም እኮ ምስጋና የለም ኮ እግዚአብሔርን ሰው ምንም ቢያደርግ ምን ምስጋና የለም። ያንን ያደረገበት ምክንያት አንደኛ ከሀይሚ ጋር ፍላጎቷን ስለሚያውቅ አብሯ መኖር እንደምትፈልግ ስለሚያውቅ ብሩኬ የራሱን ነገር ሲጀምር ምን እንደመሆን ባላውቅም አሁን ላይ ያለኝን ደስታ ነው እንጂ በኋላ የሚሆነውን ማሰብ አልፈልግም ብላለች። ቪዲዮ ላይ አይታችሁ ከሆነ ሶ እሱ ያንን ነገር ሴቭ አድርጓል። ከእሱ ጋር መኖሯ እንደሚያስደስታት አውቋል። የብዙ ሰው ተመልካችም ደስታ ነበረ። የተወሰነ ሰው ይቀናል ያው፣ የራሱ ጉዳይ ምንም አይመለከተውም። የተወሰነው ሰው ግን ከሀይሚ ጋር እንዲኖር ደስታ ነበር። ነገር ግን እዛ ቤት ውስጥ መኖር የለበትም። ያን ቤት እንኳን ቀየረው። አንደኛ ከትራስጌ ሽንት ቤት፣ ሽንት ቤት ኮ የሰይጣን ነው። ማዝ ወይ ማለት ነው ቤተሰብ የሃይሚ ክላስ ያናድደ ነበር። አልናገርም፣ ሁሌ ማለት ነው። ደግነቱ ከትራስጌዋ ሚካኤልን ስላረገች ሚካኤል ይመልስላታል ማለት ነው። ሽንት ቤትና ትራስ እንደዛ አይደረግም በፍጹም። ወደዚህ ብትቀይረው እያልኩ ሁሌ ጥያቄ ነበር። ብቻ አሁን ቦታውን ይዟል ክላስ ሃይሚ ክላስ ማለት ነው። ተናግራለች። እሷ ንግስቷ ቦታዋን አግኝታለች ብላለች። ትናንትና ይሄ ብቻ አነጋገሯን የተመቸን ተትራንት ነው ማለት ነው። ከዛ ወጪ ግን አሟትም ስለሆነ ያው ብዙ ፊቷ ምናምን ፍትታላለም ድካምም አለ እርቧታለም። ነገር ተሰምታችሁ ከሆነ እርቦኛል እያለች ነበር። እና ብዙዎቻችሁ እንዴት ነው ግን ሃይሚ ደስ አላራትም ያላችሁ ሰዎች አላችሁ። ነገ ተነገ ወዲያ ደስታዋን የምናየው ይሆናል። ትናንትና እንደነገርኳችሁ ነው፣ ድካም አለ። እርቦኛም ብላለች። አሟታል። የሴቶች ጉዳይ ሰምታችኋል። በሱ ሰዓት ደግሞ አይደለም ከቤት ወጣት መውጣት በጣም ነው የሚያስጠላው፣ ሰው ማውራት እራሱ እንኳን ይሄ እንደዚህ ይሄ ደስታ መጥቶባቸው እንደውም ጎበዝ ናት። የሆነ እንዴት ነው ደስታ ላላት ትመስላለች ያላቸው ሰዎች ይሄ ሌላችሁ ነው የመጣሁት። ሌላው ብሩክ እንዴት እሷን ሳያማክር የቤት ዕቃዋን ይዞ ሄደ? ይሄ የቤት ዕቃ ማለት የእሱ ዕቃ ነው። ቤቱን እሱ ነው የተከራየው እና እሱ ባከራየው ኖሮ እሱ ባይኖርበት ስሙ ቀጥታ ልውጣ ሲል ቁልፍ ተሰጥቶት ይለቀቅ ይመስላችኋል? ሀይሚ ሳጣቅ እራሱ ስለተከራየው ነው። ስትከራይ ስለነበረ ነው። በዛን ሰዓት ሀይሚ ቤት ማለት ነው። ምክንያቱም አንዳንድ ልጃችሁ ምጽፉ ሊንኩምን ልመልስላችሁ በዛ ስለሚያስፈልጋችሁ ምክንያቱም የዛን ሰዓት ሀይሚ ተከራይ ተባለ እንጂ እሱ ነው የተከራየው። እሱ ተከራየ፣ እሱ ወጣ፣ በቃ ሌላ ቤት የያዘ አለቀ። ምንም አዲስ ነገር የለውም። ስለዚህ ያሁኑ ቤታቸው ወድጀዋለሁ ወድጀዋለሁ የምሬን ተነግራቸው የወደድኩት ጽዳቱን ወይ ስፋቱ ምናምን አይደለም። የሀይሚ ቆንጆ ነው። ነገር ግን ብሩክ ኑር ከተባለ እዛ ቤት ውስጥ ሄዶ ባለመኖሩ እኔ በጣም ነው የተደሰትኩት። የዚህን ያክል ነው። እንዲ የወንድ ልጅ እንትን የምትሁ እንደምትሉኝ አልጠራጠርም። እኔ በቃ ወንድ ሴት ልጅ ሲወስድ ነው ደስ የሚለኝ። ሴት ወንድ ወስዳ እንድታኖረው አልፈልግም። የቀረው ይቀራል እንጂ ወንድ የሚቆሙ ይቀራል። ሴት ባያገባ ያው የምሬን ነው የምላቸው ይሄ ነገር ነው እኔ ያስደሰተኝ ትናንትና ማለት ነው። በጣም ነው ደስ ያለኝ። ብዙዎቻችሁም ደስታዬን ኮመንት ስር ጽፋችሁልኛል። በጣም በጣም በጣም አድርጌ ነው ማመሰግናችሁ። ፈጣሪ ባይ ያላችሁበት እሱ ይጠብቃችሁ፣ የልባችሁን መሻት እናንተም ይሙላላችሁ። እውነት የምትደሰቱበትን ነገር ፈጣሪ ያዘጋጅላችሁ። ከምንም በላይ በጣም በቃ ደስ ደስ የሚል ኮመንት ነው ትናንትና ያጻፋችሁልኝ። ማርያምን ሳነበው ራሱ እየተደሰትኩ ማለት ነው የተኛሁት ራሱ አራት ሰዓት ምናምን የተኛዋት እግዚአብሔርን በዛውም ዱባይ ላይ ትናንትና የሆነች ሰራተኛ አረቦቹን ንግደልሽ ምናምን እያሏት እነ ሳሪ ጋር ላይ ብላይ ቆይቼ ሰምቼ እንዴት ሳለቀስ እንዳደርኩ አጠይቁኝ የሰው ልጅ በቃ እንደዚህ ነን እኛ እያልኩኝ ማለት ነው እና በእንደዚ አይነት መልኩ ሷ ራሱ አስመልጠዋታል እነ ሳሪ። በዚህ አጋጣሚ ደስ የሚል አስተዋጽኦ ነው የሚያደርጉት እና እዛ ነው ያመሸሁት ከነብሩክ ደስታ በኋላ እዛ ነበር ያመሸሁት ማለት ነው። ቤተሰቦች እና ሁላችንም በስደት ሀገር እግዚአብሔር ይጠብቀን ከክፉ ነገር እውነት እንደዚህ ያላሰብነው ነገር ሊገሏት በርዘግተው እንግዲህ እንደዛ አስባችሁታል። ክፉ ናቸው። በጣም ወርቅ ነው ምንድነው ብር አምስት ሺ ብር ናም ሰረቀች ምናም በሚል ማለት ነው እና እነ ሳሪም እንደዚህ አይነት አስተዋጽኦ እነ መሲ የሰሩት ነገር በጣም ሆኖ ደስ የሚለው ማርያም እኔ በጣም አልቅሼ ነበር ግን እግዚአብሔር ይመስገን ልጅቷ ተርፋለች ማለት ነው እና እዛም ማምሽቼ ይሄ ነበር ውሎዬ። ዛሬ ደግሞ ይሄንን ልነግራችሁ ነው የመጣሁት እኔ ውድ ቤተሰቦች፣ በያላችሁበት እህቶቼ። ፈጣሪ ጠብቀን ከእንደዚህ አይነት አደጋ እግዚአብሔር ይጠብቀን። ሰቀቀን ነው ማርያም፣ በጣም በጣም ያስለቀሰችኝ እኔ ልጅቷ ማለት ነው። ዋናው ነገር መትረፏ ነው። ፈጣሪ መቼስ ትውጣ ያላላት ነፍስ አትወጣም፣ እና ተርፋለች ብዬ ነው የማስበው። ያው ታሜም ነበር ሆስፒታል ገብታለች ምናምን እያለ ነበር። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር ኢትዮጵያዊነታቸውን ያየሁበት የሆነ የተደሰትኩበት በጣም በቃ፣ እኔ እንጃ፣ እሷ ስትጮህ አልቅ እሺ አለው እኔ ግን በኋላ በቃ እንዲሆናለች እንዲሆናለች ሲባል በጣም ነው ደስ ያለኝ። እና ወደ ሆስፒታል ወስዷታል ምናምን ብሎ ነበር ታሜ። እንግዲህ ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ስደተኞች ሁላችሁም በዚያ አጋጣሚ ስደተቶቼ በየትኛውም ሀገር ብትሆኑ ምንም የፈለገ ነገር ያህል ጥሩ ቢሆኑ ማዳሞች አንድ ቀን መቀየራቸው ስለማይቀር ራሳችሁን ሬዲ አድርጉ። እኔ ልጅቷን በጣም ነው ያደነቅኳት፣ ላይቭ ላይ በእንደዚ አይነት መልክ ድምጿን ማሰማቷ። ሲቀጥል ደግሞ ዳታ ኖሯት ነው ወይስ ዋይፋይ? እንዴት አላጠፉባትም? በጣም የተገረምኩበት በጣም እግዚአብሔርን። በጣም ጎበዝ ናት። የምሬን እውነት እንጃ፣ በጣም እንጃ። እኔ በሷ ቦታ በሆን አላደርገውም ብዬ ነው የማስበው። እና ሁላችሁም ራሳቸውን ጠብቁ። ምን እንደምንሆን አይታወቅም። የፈጣሪ ነገር ማለት ነው። ከምንም በላይ ደግሞ እግዚአብሔር ይጠብቀን ላለው ለውድ እህቶቼ ለስደተኞች እህቶቼ እግዚአብሔር በሰላም አገራችን ያድርሰን። እዚሁ ተሰቃይተን ተቆራም እንደኖርን እስከና ኃጢአታችን ፈጣሪም የሆነ ምንደፋ ተደፍተን የምንቀርበትን መንገድ አይክፈትልን፣ ጥሩ ነገር ያድርግልን። እንደኛ ኃጢአት ያው እግዚአብሔር ይቅር ይበለን እንጂ ብዙ ነገር ይገባናል። ነገር ግን ደግሞ ወድ ነው አይደለም። ባለማወቅም በማወቅም የምናጠፋው ነገር ይኖራል እግዚአብሔር ይቅር ይበለን እላለሁ እና ይህን ሌት አድርጉበት። በጣም ስላሳዘነች ነው ልጅ። በጣም በጣም አዝኛለሁ፣ በጣም ከምላችሁ በላይ ማለት ነው። ያው እኔም ብሆን ብላችሁ ስታስቡት ያሳዝናል። ከዛ አንጻር ነው። በተረፈ የእኛ ውድ ቤተሰቦች አመሰግናችኋለሁ፣ ወዳችኋለሁ። ስለ መልካም ጽሁፍ ኮመንታችሁ ስለነብሩኬ ለተመኛችሁልኝ ጥሩ ነገር በጣም በጣም አርገው ውድድ ነው የማረጋችሁ። ነገም ሀይሚና ብሩኬ የተሻለ ነገር ይዘውልን እንደሚመጡ ተስፋ እናደርጋለን። ሁሌም ህይወትን ከነሱ ባጭር ነገር የምንማርበት ፍቅርንም፣ ሁሉንም ምንም ብቻ የሆነም ራሳችንን ተኬር የምናደርግበት ነገር ከብሩክና ከሀይሚ ብዙ ኮርስ እንወስዳለን። እንዲሁም ሶስተኛው ሰው ኖረ አኖረ አያሳስባችሁ። እነሱ የሚተማመኑበትን ሰው ነው ራሳቸው ጋር የሚያስጠጉት ባይኖር እያላችሁ ስለሆነ አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ እያደረጋችሁ የምታሳድጉኝም አመሰግናለሁ። ሰብስክራይብ ያላረጋችሁኝም ሰዎች ካላችሁ ሰብስክራብ እያደረጋችሁ አበረታቱኝ። እናመሰግናለን። መልካም ውሎ ይሁንልን። ሁላችንም በያለንበት ፈጣሪ ይጠብቀን። ላለሁ ባይ ባይ። ወዳችኋለሁ። አመሰግናለሁ። ባይ